በአንዳንድ የአሜሪካ ግዛቶችና ሌሎች ሕጋዊ የሞት ቅጣት ባለባቸው ሀገራት በሞት ፍርደኛ ላይ ላሉ ወንጀለኞች አስደሳች ባህል አለ። እሱም ታዋቂው የመጨረሻው ምግብ ነው። የተፈረደባቸው ወንጀለኞች በተገደሉበት ዋዜማ በተወሰኑ ደንቦች ውስጥ የፈለጉትን ምግብና መጠጥ እንዲመርጡ እድል ይሰጣቸዋል። ታዲያ አንዳንድ ወንጀለኞች የሚመርጧቸው ምግቦች በእጅጉ አስቂኝና አስገራሚ የተባሉ ናቸው። እስካሁን ከተመዘገቡት በጣም እንግዳ ምግቦች መካከል ጥቂቶቹን እኔ ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ሪኪ ሬይ ሬክተር። ይህ ግለሰብ ጓደኛውንና ፖሊስ በመግደል እየተከሰሰ ነበር። ሬክተር በመጀመሪያ ከጓደኛው ጋር በተነሳ ጸብ ጓደኛውን በጥይት ገደለ። በመቀጠልም ለቀናት ያክል እየተደበቀ ሲሆን፣ በቤተሰቡ ሐሳብ እጁን ለመስጠት ተስማምቶ ወደ ቤቱ ተመለሰ። ፖሊሶች ተጠሩ። አንዱ ፖሊስም ወደ ቤት ገብቶ ሬክተርን እያወራው ሳለ ሬክተር ሽጉጡን አውጥቶ ፖሊሱን ጭንቅላቱንና ጉሮሮውን መጥቶ ገደለው። ሬክተር ራሱን ለማጥፋት ጭንቅላቱን በጥይት ቢመታም ህይወቱ አላለፈችም። በዶክተሮች ጥረትም ሊድን ቻለ። በሰራው ወንጀል ግን ፍርድ ቤት ቀርቦ ዳኞቹ የሞት ቅጣት ፈረዱበት። በመርዛማ መርፌ ተወግቶም ህይወቱ እንዲያልፍ ተደረገ። ታዲያ ወደ መጨረሻው ምግብ ማዘዝ ሬክተር ሲመጣ ያዘዘው ምግብ ስቴክ፣ የተጠበሰ ዶሮና ጣፋጭ ኬኮችን ነበር። ቢሆንም ጣፋጩን ኬክ ሳይበላው ተወው። ለምን እንደተወው ሲጠየቅም ሬክተር ለወደፊት ህይወቴ ይቀመጥልኝ ብሎ አሹፎ ሞቷል። ሁለተኛ አይሊን ውርኖስ በአሜሪካ ታሪክ ጥቂት ከተባሉ ነፍሰ ገዳይ ሴቶች መካከል ዋነኛዋ ናት። አይሊን ስድስት ወንዶችን በመግደል ተከሳ ነበር የታሰረችው። እሷ እንደምትለው ሁሉንም የገደለቻቸው ሊደፍሯት በመሞከራቸው ራሷን ለመከላከል ነው። ቢሆንም ፍርድ ቤቱ ጥፋተኛ ሆና ስላገኛት በመርዝ መርፌ ተወግታ እንድትሞት የሞት ቅጣት አስተላልፎባታል። ታዲያ በ2002 የመጨረሻው እስትንፋሷ ከመወሰዱ በፊት አንድ ጥያቄ ጠየቀች። እሱም እስከ ዛሬ ከተጠየቁ ጥያቄዎች የተለየ ነበር። የጠየቀችውም አንድ ኩባያ ጥቁር ቡና ብቻ ነበር። እስር ቤቱም ያዘዘችውን ቡና አቅርቦላት በሞት እንድትቀጣ አድርጓል። ውርኖስ የመጨረሻ ቃሏ ኢየሱስ ከኔ ጋር ነው፣ በነፃነት ቀን እመለሳለሁ የሚል ነበር። ሶስተኛ ቪክተር ሃሪ ፌገር እንደ አውሮፓውያን አቆጣጠር በ1963 የ28 ዓመቱ ቪክተር ሀሪ ፌገር በተጠረጠረበት አግቶ መግደል ወንጀል ምክንያት በስቅላት እንዲቀጣ ተፈርዶበታል። ለመጨረሻው ምግቡም ወጣቱ አንድ ጥያቄ ብቻ ነበረው። እሱም አንድ የወይን ፍሬ ነበር። በፊገር ሀሳብ ከተገደለ በኋላ የወይኑ ፍሬ በመቃብሩ ላይ በቅሎ ማስታወሻ እንዲሆነው ነበር። ከተገደለ በኋላም የወይኑ ፍሬ በፊገር ልብስ ውስጥ ተገኝቷል። ይህ ተግባር ለአደገኛ ወንጀለኞች ልብ የሚነካ ስሜት ነው። አራተኛ ጄራልድ ሊ ሚቼል። ይህ ሰው ነጭ በመሳሪያ ተኩሶ በመግደሉ የሞት ፍርድ እየተፈረደበት ነው። ታዲያ የሊ ሚቼል የመጨረሻ ምግቡ ከሌሎቹ የበለጠ አስቂኝ ነበር። ፍጹም በተለየ መልኩ በሞት ፍርድ ላይ የመጨረሻዎቹን ጊዜያት ሲጠብቅ የነበረው ሚቼል የመጨረሻ ምግብ ምረት ሲባል ወደ አይምሮ ውስጥ አንድ ነገር ብቻ ነው የመጣለት። እሱም የጆሊ ራንቸርስ ከረሜላዎች ናቸው። ሚቼል ቦርሳ ሙሉ ከረሜላ ነበር ያዘዘው። የመጨረሻ ፍርዱን ከመጋፈጡ በፊትም ሙሉ ቦርሳ ከረሜላ ጨርሷል። ብዙዎችም በዚህ ሰው ተግባር ይደነቃሉ። አምስተኛ ሎረንስ ራስል ይህ ሰው በሰው መግደል ወንጀል ተከሶ በመርዝ እንዲገደል የተፈረደበት ነው። ታዲያ ይህ ግለሰብ ሊገደል አንድ ቀን ሲቀረው በ2011 መንግስት የሚያቀርብለትን የመጨረሻ ምግብ ተጠቅሞ ታላቅ ድግስ ላይ ለመሳተፍ ወሰነ። ድግሱ የራሱ ነበር። ግለሰቡ ለድግሱ የሚሆነውን የመጨረሻ ምግብ ማለትም ሁለት የተጠበሰ የዶሮ ስቴክ ከስጋና ከማባያ ጋር፣ ሶስት ጥፍ ቺዝ በርገር፣ የተፈጨ የበሬ ስጋ፣ ቲማቲም፣ ሽንኩርት፣ የቡልጋሪያ በርበሬና ጃላፌኖስ ፋጂታስ፣ የስጋ ፒዛ፣ የተጠበሰ ኦክራ ግማሽ ነጭ ዳቦ የኦቸለኒ ቅቤ አንድ ፔንት ብሉ ቤል አይስክሬም እና ሶስት ቢራዎችን ነበር ያዘዘው። በመጨረሻው የፍትህ ስርዓት ላይ ግን ቢራ ስላልመጣለት አራበኝን በማለት ለመብላት ፍቃደኛ አልነበረም። የቴክሳስ ሴናተር የነበረው ጆን ዊትሚር በዚህ ሰው ጥጋብ በመናደዱ በግዛቱ ከዛ በኋላ የመጨረሻ ምግብ ጥያቄን ለመከልከል ወሰነ። ከዚህ ቀን በኋላም የሞት ፍርድ የተፈረደባቸው እስረኞች የመጨረሻ ምግብ እንዳይቀርብላቸው ተከለከለ። ስድስተኛ ጆን ዌን ጌሲ፣ ይህንን ግለሰብ ሁላችሁም ታውቁታላችሁ ብዬ አስባለሁ። በአሜሪካ ታሪክ ውስጥ ብዙ ሰዎችን ከገደሉ ነፍሰ ገዳይ ሰዎች መካከል ዋነኛው ነው። ጆን ዌን ጌሲ 33 የሚሆኑ ወጣት ሴቶችን እየደፈረ የገደለ ግለሰብ ነው። በሌላው ስሙ ገዳዩ ክላውን ፖጎ በመባል ይታወቃል። ይህ ግለሰብ ከመገደሉ በፊት ለመጨረሻ ጊዜ ያዘዘው ራት 12 የተጠበሱ ሽሪምፕ ከኬኤፍሲ የፈረንሳይ ጥብስና አንድ ኪሎ እንጆሪ ነበር። ከመከሰሱ በፊት ጌሲ ትውልድ ከተማ ዋተርሉ ውስጥ ሶስት የኬፍሲ ምግብ ቤቶችን ያስተዳድር የነበረ ነው። ያዘዘውን ከበላ በኋላም በኤሌክትሪክ ወንበር እንዲገደል ተደርጓል። ሰባተኛ ጆን ስፔንክሊንክ። ይህ ግለሰብ በመሳሪያ ዝርፊያና ሰው በመግደል እየተከሰሰ ነው። የእድሜ ልክ እስራት ቢፈረድበትም ከእስር ቤት በማምለጡ የሞት ፍርድ ተፈርዶበታል። የሞቱ ቅጣትም በኤሌክትሪክ ወንበር እንዲፈጸም ተደርጓል። ታዲያ ይህ ግለሰብ በቀድሞ ሕይወቱ እጅጉን ጠጪ ስለነበር የመጨረሻውን ምግቡን ያዘዘው አንድ ነጠላ የጃክ ዳኒልስ ብልቃጥ ነበር። ከመጠጥ ውጪ የጠየቀው ነገር አልነበረም። የመጣለትን መጠጥም ከእስር ቤቱ የበላይ ተቆጣጣሪዎች ጋር አጋርቶ ጠጥቷል። እሱ ከሞተ በኋላም የፍሎዳ ግዛት የመጨረሻ የምግብ አቅርቦት ላይ አልኮልን ሙሉ በሙሉ አስቀርቷል። መጠጡን ከጠጣ በኋላም ስፔንክሊንክ በኤሌክትሪክ ወንበር እንዲገደል ተደርጓል። ስምንተኛ፣ ቲሞቲ ማክቬይ ለ168 ሰዎች ሞት ተጠያቂ የሆነ ግለሰብ ነው። ቲሞቲ በአሜሪካ ጦር ውስጥ ለበርካታ ዘመናት እያገለገለ ሲሆን ከሀገሪቷ መንግስት ጋር በገባበት ቅራኔ በባሶች ላይ ፈንጆችን በማጥመድ 168 ሰዎችን በአንድ ቀን ሲገድል ከ650 የበለጡትን ደግሞ አቁስሏል። ወዲያውኑ የተያዘ ሲሆን ፍርድ ቤቱም በመርዛማ መርፌ ተወግቶ እንዲሞት ፈርዶበታል። ታዲያ ይህ ትርጉም የለሽ ገዳይ ያዘዘው የመጨረሻ ምግቡ ሁለት ፒንት ሚንት ቾኮሌቶችንና አይስክሬም ነበር። ታዲያ ይህ ግለሰብ ምንም እንኳን ምግቡ ባይገባውም የፈለገው ነገር ተደርጎለት ተገድሏል። ዘጠነኛ ዴቪድ ሊዮን ውድስ፣ ይህ የ19 ዓመት ወጣት የተከሰሰው የ78 ዓመት አዛውንት በመግደሉ ነው። ታዲያ ፍርዱ ቀላል አልነበረም። ፍርድ ቤቱ ይህንን ግለሰብ በቀጥታ በሞት ነበር የቀጣው። ሞቱም በመርዛማ መርፌ እንዲፈጸም ተደርጓል። ታዲያ ሞት የተፈረደበት ነፍሰ ገዳዩ ዴቪድ ግንቦት 4 ቀን 2007 በሚቺጋን ኢንዲያና ከመገደሉ በፊት ለ22 ዓመታት ያክል ሳይገደል በሞት ፍርድ ላይ አሳልፏል። የሞቷ ቀን በመጨረሻ ስትመጣ ውርስ ለመጨረሻ ምግብ ቀላል ጥያቄ ነበረው። እሱም ደረጃውን እየጠበቀ ፒዛና ሙሉ የልደት ኬክ ነበር። ሁለቱንም ምግቦች ከቤተሰቡ ጋር ተመግቧል። የዚህ ወጣት ልደቱ ከተገደለ ከሶስት ወራቶች በኋላ ነበር የመጨረሻ ልደቱ ሰላሙንም ከቤተሰቦቹ ጋር አክብሮ በነጋታው እንዲገደል ተደርጓል። አስረኛ ቶማስ ጄ ግራሶ። ይህ ሰው ሶስት ሰዎችን በተለያዩ ከተሞች ውስጥ በመግደል እየታሰረ ነው። የኒውዮርክ ፖሊስ ከግድያው በኋላ ይዞት ሀያ ዓመታትን ፈርዶበት ነበር። ነገር ግን የኦክላማ ፖሊስ በድጋሚ በሁለት ሰዎች ሞት ከሶት የሞት ፍርድ እንዲወሰንበት አድርጓል። በ1995 የፍርዱ ቀን ሲመጣም የመጨረሻ የምግብ ጥያቄ ቀረበለት። እሱም ያዘዘው ነገር አስገራሚ ነበር። ቶማስ ያዘዘው ሁለት ደርዘን የእንፋሎት ክላም ግማሽ የጎድን አጥንት ኪንግ እና ቺዝ በርገር በተጨማሪም፣ ሁለት የእንጆሪ እና የወተት ሼኮችን አዞ ነበር። የቀረበለትን ከተመገበ በኋላም አሳዛኝ ግጥም ጽፎ በቀጣዩ ቀን እንዲገደል ተደርጓል። አስራ አንደኛ ፒተር ጁሚኒኤል። ይህ ግለሰብ በሰው መግደል ወንጀል እየተከሰሰና የሞት ቅጣት እየተጣለበት ነው። የፒተር ወንጀል አንድን ሰው ያለ ርኅራኄ ቀጥቅጦ መግደል ነበር። ታዲያ የሞት ቅጣቱ ሊፈጸም አንድ ቀን ሲቀረው ፒተር የፈለገውን ምግብ አዞ እንዲበላ ተፈቀደለት። ገዳዩ ፒተርም በሞት ፍርድ ላይ ከቀረቡ ታላላቅ ትዕዛዞች አንዱን ነበር ያዘዘው። እሱም ሀያ በበሬ ሥጋ የሚሰሩ ታኮሶች፣ ሀያ የበሬ ሥጋ ኢንችላድስ፣ ሁለት ድርብ ቺዝበርገር፣ ስፔሻል ፒዛ፣ የተጠበሰ ዶሮ ስፓጌቲ፣ መጠነኛ የሆነ ግማሽ ቸኮሌት፣ ግማሽ የቫኒላ ኬክ፣ ኩኪሶችና አይስክሪሞችን ነበር የጠየቀው። እንዲሁም የሚጠጣውን ኮካ ኮላ፣ የብርቱካን ጭማቂና ፔፕሲን ጠይቆ ነበር። ሁሉም ቀርቦለት ከተመገበ ከሰዓታት በኋላም እንዲገደል ተደርጓል። 12ተኛ ሮበርት አልቶን ሃሪስ ገና ከልጅነቱ ጀምሮ ትልልቅ ወንጀሎች ላይ ይሳተፍ የነበረ ነው። በዚህም ገና በ14 ዓመቱ እናቱ ከቤት አባረዋለች። በተደጋጋሚም እስር ቤቶችን የጎበኘው አልተን ራሱን ከቻለ በኋላ አግብቶ ወልዷል። ቢሆንም የወንጀል ስራው ከውስጡ አልወጣለትም። በአንዱ ቀን ሁለት ወጣቶችን ከነ መኪናቸው አግቶ ከከተማ አስወጥቶ በአሰቃቂ ሁኔታ ይገድላቸዋል። ታዲያ ከወንጀሉ በኋላ በፖሊስ ቢፈለግም ሊገኝ አልቻለም። ነገር ግን ከጥቂት ጊዜያት በኋላ በሰረቀው መኪና ተጠቅሞ ባንክ ቤት ሊዘርፍ ሲሞክር ተያዘ። ታስሮም ለህግ ቀረበ። በገደላቸው ልጆች ላይም ክስ ቀረበበት። በዚህ ምክንያትም ፍርድ ቤቱ በስቃይ በሞት እንዲቀጣ ፈረደበት። ታዲያ ይህ ነፍሰ ገዳይ ለመጨረሻ ጊዜ ምግብ ሲያዝ ያዘዘው የኬኤፍሲ ሁለት ትልልቅ ስፔሻል ፒዛዎችን ከስድስት ጥቅልል ፔፕሲ ጋር እንዲሁም አስክሬምና ሲጋራዎችን ነበር ያዘዘው። ከበላ በኋላም አልተን በመርዛማ ጋዝ ታፍኖ እንዲሞት ተደርጓል። 13ኛ ሮኔሊ ጋርድነር በአደገኛ እጽ ዝውውር በዘረፋና ሰው መግደል ወንጀል በመከሰስ በሞት የተቀጣ ሰው ነው። ጋርድነር በመጀመሪያ በገደለው ሰው ምክንያት እድሜ ልክ የተፈረደበት ቢሆንም ይግባኝ ጠይቆ ፍርድ ቤት ከገባ በኋላ ለማምለጥ ሙከራ በማድረግ ላይ ሳለ በድንገት ፖሊስ በመግደሉ በጥይት ተደብድቦ በሞት እንዲቀጣ ተፈርዶበታል። ታዲያ ይህ ወንጀለኛ የመጨረሻ ምግብ እንዲመርጥ ሲደረግ ያቀረበው ጥያቄ የተጠበሰ ሎብስተር፣ ጣፋጭ አይስክሬሞችን፣ አፕልና ሰበን አፕ ለስላሳ መጠጡ ጦችን ነበር በተጨማሪም 48 ሰዓታትን ለመጾምና ምግቡን ሲበላም ሎርድ ኦፍ ዘ ሪንግ የተሰኘውን ፊልም ለማየት ጥያቄ አቅርቦ ነበር ጥያቄውም ተቀባይነትን አግኝቶ የፈለገውን ካደረገ በኋላ ባሰቃቂ ሁኔታ እንዲገደል ተደርጓል አስራ አራተኛ ፊሊፕ ወርክማን፣ ይህ ግለሰብ በዘረፋና የፖሊስ አባልን በመግደል ተይዞ በመርዛማ መርፌ እንዲገደል የተፈረደበት ነው። ታዲያ የመጨረሻውን ምግብ ሲጠይቅ በፊሊፕ አይምሮስጥ የነበረው ድሃዎችን በመመገብ የደግነት ስራን መስራት ነበር። በዚህም እስር ቤቱ 1200 ዶላር የሚያወጡ ፒዛዎችን እንዲገዛና ለተቸገሩት እንዲያከፋፍል ነበር የጠየቀው። ቢሆንም የእስር ቤቱ ኃላፊ አልተቀበለውም፣ ጥያቄው ውድቅ ተደረገ። ለሱ ብቻ ተገዝቶለት እንዲበላ ቢጠየቅም ባለመስማማቱ የመጨረሻውን ምግብ ሳይበላ እንዲገደል ተደርጓል። ታዲያ የከተማዋ ነዋሪዎች የፊሊፕን ታሪክ ከሰሙ በኋላ ነፍሱ እንድታርፍ በማለት ብር አሰባስበው ድሃዎችን በሱ ስም መግበዋል። ፊሊፕ በመጨረሻዋ ሰዓትም ቢሆን ስሙን ማደስ ችሏል። 15ተኛ ኤንጂል ዲያዝ ዲያዝ ተከሶ የተያዘው እጽ አዘዋዋሪ በመግደሉ ነበር። ታዲያ በእስር ላይ እያለ ያመለጠ ሲሆን በመቀጠልም በሎስ አንጀለስ ታዋቂ የተባለን የክለብ ባለቤት ገድሎ በድጋሜ ተይዟል። ፍርድ ቤቱም ከዚህ በኋላ ዲያዝ በሞት እንዲቀጣ ወስኖበታል። ዲያዝ እስከ ሞተባቀን ድረስ ንጹህ እንደነበር በመጮህ ይናገራል። ታዲያ ዲያዝ የመጨረሻዋን ምግብ እንዲመርጥ ሲደረግ ጥያቄው አንድ ነበር። እሱም ለራሱ ሳይሆን ምግብ አብሮት ለታሰሩ ሁሉ እንዲሰጥ ነበር የጠየቀው። ታዲያ የሚገዛው ምግብ ለሁሉም እስረኞች መከፋፈል ስለማይችል እስር ቤቱ በዛው በእስር ቤት ውስጥ ሩዝና አይስክሪሞችን ጨምሮ ሌሎች ጣፋጭ ምግቦችን አቅርቦላቸዋል። ዲያዝም የመጨረሻውን ምግቡን ከጓደኞቹ ጋር ተመግቦ በመርዛማ መርፌ እንዲወገድ ተደርጓል። 16ኛ ኦባ ቻንድለር። ይህ ሰው አንዲት እናትና ሁለት ልጆቿን በገመድ በማሰር ከነነፍሳቸው ወደ ውሃ ውስጥ በመወርወር ሕይወታቸው ባሰቃቂ ሁኔታ እንዲያልፍ ያደረገ ነው። በተጨማሪም አንድ ግለሰብን በመግደል ተከሶ ፍርድ ቤት የቀረበ ሲሆን ፍርድ ቤቱም በመርዛማ መርፌ እንዲገደል ወስኖበታል። ቻንድለር ከመገደሉ በፊት ለመጨረሻ ጊዜ የጠየቀው ምግብ የሳላሚ ሳንዱሾችን ከሰናፍጭና ኦቾሎኒ ቅቤ ጋር እንዲሁም የበረዶ ሻይና ቡናን ነበር ያዘዘው። እሱን ከተመገበ ከሰዓታት በኋላ ቻንድለር በመርዛማ መርፌ እንዲገደል ተደርጓል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ